አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ እና የተከበራችሁ ከድር ሰይድ ፈርኒቸር ቤተሰቦች፣ እንዲሁም ተመልካቾቼ እንዴት ናችሁ? ዛሬ አዳዲስ ስራ ይዤላችሁ መጥቻለሁ። የአንድ እህታችን ነው። ሁሉም እቃ የምናደርሰው ደሴ ከተማ ነው። ውጭ ሀገር ሁና እዛ ነው ማለት ነው። አንድ እህታችን እዚህ ጋር ሜትር ከሰማንያ የጎኑ ርዝመት ቁምሳጥን አለ። ቁመቱ ሁለት ሜትር ከአስር ነው ተመልካቾቼ። እዚህ ጋር ደግሞ ሜትር ከሃምሳ አልጋ አለ ማለት ነው። ቅዱስ ተመልካቾች እችኛዋ ደግሞ ኮርነር ብፌ ናት። እንግዲህ ለቤታችሁ ውበትን የምትጨምር ኮርነር ብፌ ናት ማለት ነው። በጣም የምታምር ናት። እንግዲህ ሀሳብ አስተያየታችሁን በኮሜንት ታስቀምጣላችሁ ማለት ነው። ሙሉ መረጃውን ከነዋጋው ነግራችኋለሁ። ውድ ተመልካቾች ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ላይክ ላይክ ማድረጋችሁን አትርሱ። አመሰግናለሁ። ላይክ አድርጉልኝ። ቪዲዮውን ስራውን ከተመቻችሁ ላይክ አድርጉ። ላይክ ማድረጋችሁን አትርሱ፣ ውድ ተመልካቾቼ። እንዲሁም ሼር ለማድረግ የደረሳችሁ ሼር እያደረጋችሁ ተከታተሉኝ ማለት ነው። እዚህ ጋር ቺን ኮርነር ቡፌ ቀረብ ብለህ አሳይልኝ። ይሄ ለብቻው በር ነው የተሰራው። እስከዛሬ ወጥ ሰራላቸው ነበር፣ ሙሉ በር ማለት ነው አንድ ነገር ግን፣ አሁን እቺ ለብቻዋ ነው የተሰራችው ማለት ነው። እዚህ ጋር በሯ ለብቻው ነው የተሰራው ከላይ ያለው ማለት ነው። እዚህ ጋር መክፈያውን ደግሞ ውድ ተመልካቾቼ በመስታወት አይደለም፣ በዚህ በኤምዲኤፍ እንደዚህ ነው ያደረግነው ማለት ነው። በመስታወት ስትፈልጉ ደግሞ በመስታወት እናደርግላችኋለን። ይሄ መደርደሪያው መክፈያው ማለት ነው እንደዛ ይሆናል። እንግዲህ ይሄን መስራት እዚህ ጋር መሳቢያ አለ። መሳቢያ አድርግልኝ ባለች መሰረት መሳቢያ ያድርግ ያለው እዚህ ጋር ቁልፍም ማድርግ ይበታለው ማለት ነው። ውድ ተመልካቾቼ እዚህ ከታችም እንደዚሁ የምትፈልጉትን እቃ ሰፊ ነው፣ የምትፈልጉትን እቃ ማስቀመጥ ትችላላችሁ ማለት ነው። እንግዲህ በደንብ አሳያችሁ ማለት ነው። እቺን ኮርነር ብፌ ወደዚህ አልጋ ደግሞ ወስዳችኋለሁ። ውድ ተመልካቾቼ እዚህ ጋር ማብሪያ ማጥፊያ ያለው እንዲሁም የቻርጀር ቦታ አለ። እዛኛውም ኮመዲኖ ላይ እንደዚሁ ማብሪያ ማጥፊያም የቻርጀርን ቦታ አለ ማለት ነው። እዛኛውም ያው መሻማት የለም በየግላችሁ ትጠቀማላችሁ ማለት ነው፣ ውድ ተመልካቾቼ። እና የእኔን ነው ማደርገው አንተን ነው ማደርገው አትባባሉ። እና እዚህ ጋር ደግሞ ይሄ ተንቀሳቃሽ ነው ውድ ተመልካቾቼ፣ ይሄ ተንቀሳቃሽ ነው። ኮሜዲ ነው በቀኝና በግራ ያለው ሁለቱም ተንቀሳቃሽ ነው። ይሄ እና በዚህ በኩል በር ነው የተጠቀምነው ደግሞ ኮሜዲ ነው ላይ በር ነው የተጠቀምነው። ውድ ተመልካቾቼ፣ ይሄ ጠንካራ ነው። እንግዲህ ኤምዲኤፍ ነው ብያችኋለሁ እዚህ ጋር ቀረብ ያልተሳያቸው እንደምታዩት ያው የሥራ ቦታ ነው። እንደው ጠረግረግ አድርገን ለእናንተ እንዲታይ አድርገን እያሳየናችሁ ነው ማለት ነው። ቤት ደግሞ ሲሆን በጣም ድምቅ ነው የሚለው ተመልካች፣ ያምራል ማለት ነው። እንዲሁም ሐሳብ አስተያየታችሁን ስለ ስራው እስኪ ኮሜንት አድርጉልኝ። ያው ካልተመቻችሁም አልተመቸንም፣ ከተመቻችሁም ደግሞ። ይሄ ቢስተካከል ምትሉም ካለ እናስተካክላለን እየተመካከርን ጥሩ ስራ እንዲሰራላችሁ እናደርጋለን ማለት ነው። እዚህ ጋር መሳቢያ ነው የተጠቀምነው ውድ ተመልካቾቼ፣ በዚህኛው በኩል መሳቢያ ነው የተጠቀምነው። ያው ይሄም ማብሪያ ማጥፊያ አለው ውድ ተመልካቾቼ፣ የቻርጀር የቻርጀርም ቦታ አለው። ይሄም ተንቀሳቃሽ ነው፣ ኮመዲ ነው ለብቻው ተንቀሳቃሽ ነው ማለት ነው። እዚህ ጋር የስራውን ጥራት ጠጋ ብላ ያሳይልኝ። እንግዲህ ከለርም ዲዛይንም በምርጫችሁ ነው የምንሰራው ማለት ነው ውድ ተመልካቾቼ። በቻል ነው እናንተ የመረጣችሁትን ስራ ለማስመሰል ጥረት እናደርጋለን ማለት ነው። የምትደሰቱበትን ስራ ለመስራት ጥረት እናደርጋለን በቻል ነው። አሁን ደግሞ ወደ ቁም ሳጥን ወስዳችኋለሁ ተመልካቾቼ። እዚህ ጋር ይሄ ቁም ሳጥን ሜትር ከሰማንያ ነው የጎኑ ርዝመት ሜትር ከሰማንያ ነው። ወደዚህ ቁመቱ ደግሞ ሁለት ሜትር ከአስር ነው ማለት ነው። ወደ ላይ ቁመቱ ሁለት ሜትር ከአስር ነው። በተንሸራታች ነው የተሰራው። ለተመልካቾቼ ይሄ በተንሸራታች ነው የተሰራው በሩ እዚህ ጋር ይህኛውን ክላስ እንደዚህ አድርገናል። ፓርቲሽን የተከፋፈሉት እዚህ የተጣጠፉ ልብሶችን ማስቀመጫ ይሆናል። በዚህ አሰራር ስራ ሊባለች መሰረሰር ቻለ ማለት ነው። እዚህ ጋር እንደዚህ ትዘጋላችሁ። ይሄኛው ደግሞ ይሄው መስቀያ ነው ያደረግነው ማለት ነው። እዚህ ጋር የልብስ መስቀያ አለ ውድ ተመልካቾች። እዚህ ጋር ደግሞ መሳቢያ አለ። ከዛ ደግሞ ሚስጥር የተወሰነ አንዳንድ ነገር እንድታስቀምጡ እዚህ ጋር ሰርተናል ማለት ነው። አንዳንድ እቃዎችን ማስቀመጥ ትችላላችሁ። ከዛ እንደዚህ ታደርጉና ይሄ ከዛ ከታች አንድ መሳቢያ ያለ ለብቻው ሌላ ይህን ይመስላል ማለት ነው። የመሀለኛው እዚህ ጋር እንደዚህ ታደርጋላችሁ። እኛ ደግሞ በዚህ በኩል ልክ እንደ ዳረኛው እንደዚህ ነው ይሁን ብላለኝ ብላኝ ባዘዘች መሰረት ሰርቻለሁ ማለት ነው። እስቲ ከለሩን እንዴት አያችሁት? ዲዛይኑን እንዴት አያችሁት? አሰራሩን ሁሉ ነገር እንዴት ነው? ውድ ተመልካቾቼ ያው የመኝታ ክላሷን በእንደዚህ አይነት ከላር አልጋና ቁም ሳጥኑ ማች አድርገዋለች። ኮርነር ቡፌዋን ደግሞ ሳሎን ውስጥ ስለሆነች እንደዚህ በነጭ አድርግ ሊባለች መሰረት በነጭ አድርግ ይላታለሁ ማለት ነው። ሀሳብ አስተያየታችሁን እስኪ አሳውቁኝ። እዚህ ጋር ደግሞ ውድ ተመልካቾቼ መስታወቱን ይሄንን በውጪ እንደዚህ ተለጣፊ ነው ያደረግነው ማለት ነው። የሚለቅ አይደለም። ይሄ ይሄ የሚሰበርም አይደለም። ውድ ተመልካቾቼ ምንም አያሳስባችሁም። ይሄ ይሄ ከውስጥ እንትን ስለሆነ ወፍራም ስለሆነ ምንም አያሳስብም ነው። ይሄን ይመስላል ስራውን እንዴት አያችሁት? ወደ ዋጋው እገባለሁ ማለት ነው። ውድ ተመልካቾቼ ቪዲዮ ከተመቻችሁ ላይክ ላይክ ማድረጋችሁን አትርሱ። ላይክ እያደረጋችሁ ዋጋውን ተከታተሉ ማለት ነው። የዚህ ቁም ሳጥን ዋጋ በዚህ አሰራር ሜትር ከ80 በ2 ከ10 ነው ብያችኋለሁ ማለት ነው። በዚህ አሰራር አሁን ላይ ማለት ነው፣ ያው እቃም ጨምሯል እንግዲህ ትንሽ እቃዎች እየተወደዱ ነው። በዚህ በተንሸራታችሁ ሲሆን በዚህ አሰራር 38 ሺህ ብር ነው። ውድ ተመልካቾቼ የዚህ ቁም ሳጥን ዋጋ 38 ሺህ ብር ነው ማለት ነው። ውድ ተመልካቾቼ እዚህ ጋር ይሄ አልጋ በሜትር ከ50 በዚህ አሰራር እንግዲህ ከነመብራቱ መብራቱ እንደዚህ ቻርጀር ማድርገናል። እዚህ የቻርጀር ቦታ በዚህ ውብ አድርገን ሰርተን እንደዚህ ውድ ተመልካቾቼ የዚህ 46500 ብር ነው። ብዙ ጭማሪ አላሳየንም ማለት ነው። እቃ በጣም ጨምሯል። ከ300 ከ400 በላይ ጭማሪ አድርጎብናል ማለት ነው አንድ እቃ ላይ እና ይህን ይመስላል። የአልጋ ዋጋ 46500 ብር ነው። ሐሳብ አስተያየት ካላችሁ እስኪ በኮሜንት አስቀምጡልን። ተወዷል፣ መካከለኛ ነው ወይም ደግሞ እንደዚህ ያላችሁን ሐሳብ አስቀምጡልኝ። ይሄ ኮርነር ብፌ ደግሞ በዚህ አሰራር እዚህ ጋር መሳቢያ አድርገናል ለየብቻው የተከፋፈሉ ናቸው። እንግዲህ ደግሞ ጽድት አድርገን በጥራት ነው የሰራነው። ሁሉንም ስራ በቻል ነው የዚህ ኮርነር ብፌ ዋጋ አሁን ላይ በዚህ አሰራር 23 ሺህ ብር ነው። ውድ ተመልካቾቼ 23 ሺህ ብር ነው ማለት ነው። ይሄ ኮርነር ብፌ ዋጋ እና ስራችንን እንዴት ታያችሁት? ተመቻችሁ ወይ? ውድ ነው ርካሽ ነው የሚለውንም ሐሳባችሁን ሁሉንም ስራውም ላይ ደግሞ ይሄ ቢስተካከል እኮ የበለጠ ያምር ነበር የምትሉት ነገር ካለ እስኪ ኮሜንት አድርጉልኝ። እጠብቃለሁኝ ኮሜንት እንደምታደርጉልኝ። ወደ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ላይክ ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስ ሼር አድርጉልኝ። አመሰግናለሁ። አስረዘምኩባችሁ በጣም ይቅርታ። በቀጣይ የተሻሉ ስራዎችን ይዤላችሁ እመጣለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።